ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? አለን አለን አለን አለን። ረመዳን እያለቀ ነው እንግዲህ ኤድ ሙባረክ ብያለው ለሁላችሁም። ኤድ ሞባረክ ረመዳን አለቀብን። ኢንሻአላህ ደግሞ ለሚቀጥለው ያድርሰ ነው፣ በሀገራችን ላይ ከቤተሰቦቻችን ጋር የምናከብር ያድርገን። ያው እንግዲህ ባለንበት ቦታ ነው ኢዳችን ኢዳችን እናከብራለን። ረመዳንንም አላህ ይቀበለን፣ ሰላታችንን፣ ጾማችንን፣ ሁሉም ነገራችን ይቀበለን እና ቤተሰቦቼ ዛሬ እስኪ አንድ ነገር ላሳያችሁ ብዬ ነው። ምክንያቱም የሚያውቁ ሰው ይኖራላው፣ ግን የሚያውቅ አንድ ወይም ሁለት ሰው ቢኖርና ቢያውቅ መልካም ነው ብዬ ነው። የሚያውቁትን ነገር ማሳወቅ መልካምነት ነው። እና አሁን ሁል ጊዜ ማለት ብዙ ጊዜ ማለት ነው። ሁላችንም አሁን ለምሳሌ ሰብስክራይብ እናደርግ ወይም እንደዚህ ምን አያስከፍለንም፣ እኛን አያስከፍለንም፣ ግን ሌሎችን ደግሞ ይጠቅማል፣ እኛን ደግሞ አይጎዳንም። ስለዚህ ሁላችንም እንደዛ ብንተጋገዝ ብንተባበር የምናውቀውን ነገር ብናሳውቅ ማድረግ የምንችለውን ነገር ብናደርግ በጣም ማለት ነው የት እንደርስ ነበረ? ስለዚህ ሁላችንም መልካምን በቃ መልካምን እንሁን። መልካምነት ለራስ ነው። ፈጣሪ ራሱ መልካምነታችን አይቶ ነው ሁሉንም ነገር የሚያደርግልን። እውነት ነው ማለት ሰው ምናምን አይንም፣ ግን ፈጣሪ ነው የሚያየን። ስለዚህ ሁላችንም ከልባችን የቻልነውን ያህል መልካም ነገር እናደርግ። ዛሬ የማሳያችሁ ማለት ነው ፓስዋርዳችሁ የየትኛውም ሶሻል ሚዲያ ፓስዋርድ ልትረሱ ትችላላችሁ፣ ሊጠፋባችሁ ይችላል እና ደግማችሁ የምታገኙበትን ቦታ ማለት ነው። ምናልባት ዓመትም ሁለት ዓመት ሶስት ዓመት ከዛ በላይም ሊሆን ይችላል እና የምታገኙበት ቦታ ማለት ነው። የፌስቡክ ወይም የቲክቶክ ሊሆን ይችላል። የዩቱብ ወይም የኢሜይል አካውንታችሁ ወይም የየትኛውም ሊሆን ይችላል። የምታገኙበትን ላሳያችሁ ነው ጓደኞቼ፣ ተከታተሉኝ። መጀመሪያ ማለት ነው ፕላይ ስቶር ላይ እንገባለን። ከዛ ፕላይ ስቶር ከገባን በኋላ ፕሮፋይናችን እዚህ ጋር እንጫነዋለን። ከዛ ወደ ማኔጅ አካውንት የሚል ያስገባናል። ከዛ ማኔጅ አካውንት የሚለውን እነካለን። ከዛ ወደ ጎን እናንሸራትትና እዚህ ጋር ሴክሪቲ የምትለውን እነካለን ማለት ነው። ከዛም በኋላ ወርታችን እናንሸራትተዋለን። እንደዚህ ወርታች ጋር እንሸራትትን በኋላ እዚህ ጋር ፓስዋርድ ማኔጅ የሚል አለ። ፓስዋርድ ማኔጀር ሚል አለ። ፓስዋርድ ፓስዋርድ ማኔጀሩ ኦኬ ስንል ማለት ነው ይመጣልናል። እዚ ጋር የሚመጣልን የትኛውም ሊሆን ይችላል። በቃ በፓስዋርድ የከፈትናቸው ነገሮች ሁሉ ትዊተር አለ፣ ኢንስታግራም አለ፣ ቲክቶክ፣ ፌስቡክ፣ የትኛውም እና እኔ አሁን ለምሳሌ እናንተ ላሳያችሁ ፌስቡክ፣ ይሄ የፌስቡክ ይሄ እንትን ስል ማለት ነው። አሁን ቅርብ ሰዓት ላይ ስለከፈትኩት ነው። እንደስትከፍቱ ፓተርናችሁን ያው የስልካችሁ ፓተርን ነው ታስገቡና ፓተርናችሁን ይከፍትላችኋል። ከዛ ልክ እንደከፈተ እንደዚህ ነው የሚያመጣላችሁ። ኢሜይል አካውንት ቁጥራችሁንና ፓስዋርዳችሁን ያው ፓስዋርዳችሁን አይን ምልክቷ ስትጫኗት ቁጥሩ ይወጣላችኋል ማለት ነው እና እንደዚህ አድርጋችሁ የምትፈልጉትን የጠፋባችሁን ማግኘት ትችላላችሁ ጓደኞቼ። እና ስላዳመጣችሁ ስለተከታተላችሁኝ አመሰግናለሁ። ላይክ ኮሜንት፣ እና ሰብስክራይብ አድርጉኝ። አዲስ ነኝ፣ አበረታቱኝ። አመሰግናለሁ ውዶች።